ጡረታ እዚህ ሀገር ጡረታዬን ሁሉ አስከብሮልኝ ነው የሄደው፣ አቡዬ ብዙ ነገር አድርጎልኝ ነው የሄደው ባሌ። እሺ፣ እህቶቼ ይጨነቁ ነበር፣ ልጄ፣ ብዙ ሰው ይጨነቅ ነበር። እኔ ብር አላጠራቅምም አላስቀምጥም፣ አቡ ያለኝን እገዛለው፣ እሰጣለሁ፣ አባክናለሁ። እሺ፣ ግን ይህ የባሌ ነገር አይከርምም። እግዚአብሔር አምላክ እንደኔ አይነት ባል ይስጣችሁ። ህይወቴን የምኖረውን እስከ ህይወቴ ፍፃሜ ጡረታ እስኪደርስ እኔ አርባ ስምንት ዓመቴ ነው። አስራ አምስት ዓመት ሲጨመርበት ምንም ችግር እንዳይኖረብኝ፣ ግን እንስጥሽ ካስቸገርሽን ደግሞ አሉኝ። አይ መብታለሽ፣ እንውሰድ ካልሽ ግን ሀያ አምስት ሺህ ዶላር እንቀንሰዋለን አሉኝ። እኔ እና ይሄ ባልሽ ፕላን ነው የዛሬ አምስት አመት አሉ 2020 ላይ ዶክተሮች ከአስር አመት በኋላ ትሞታለ ብለውኛል ሚስቴ እንዳትቸገር አንዴ ብሩን እንዳትሰጣት በየወሩ እንደ ደሞዝ እሺ አብዬ እንዲሰጠኝ መኖሪያዬ እንድኖርበት ማለት ነው አንዴ ከሰጣችሁ አታጠፋላችሁ ይሄንን ሳነግርሽ ማለፍ ስላልፈለግኩ ነው። ብዙ ብዙ ወንድሞች ብዙ እህቶች ይማሩበታል ብዬ ነው ወላሂ። የኔን ህይወት ታሪክ ታውቁታላችሁ። አውሪሽ አውይ የተሰማሽ በጣም ማለት እዚህ ቤት ደግሞ ገብተሽ በህይወት እያለ ቅርብ ጊዜ ታሪክሽን ተናግረሽ ስለነበር ላይክ ልክ እንደማቀው ሰው ነው የተሰማኝ። ገባሽ? በዛ ላይ ደግሞ ገና ሀዘንሽ ትኩስ ነው፣ ቅርብ ጊዜ ነው። በጣም ያሳዝናል። ዚስማክ እንደዚህ የሚወድ ሰው ደግሞ ስታጭ ደግሞ በጣም ያማል። ይህና ልክ እንደ ልጅ የሚያስብልሽ ባል ስታጭ፣ በተለይ ከሞተ በኋላ ደግሞ ይህን ስትሰሚ ላይክ በህይወት እያለ ምን ያህል ያስብልሽ እንደነበረ ማሳያ ነው። ብዙ ብዙ ነገር ሀብዬ። እኔ ቋሚ ስራ የለኝም ነግሬሻለሁ። ዩኒቨርሲቲ ምናምን ነው እኔ ያልኩት ጠበቃይ እንዲያለኝ እኔ በህይወት የሙሉ አለኝ። ብዙ ሰው ሪፕሬዘንት አርግኛል። ፔንሽን ይከፍልልኝ ነበር ሳልሰራ ከስልሳ አመት በኋላ ሲሆነኝ የሚከፈለኝን እና ምን እንዳለኝ ታውቂያለሽ። አሁን እሱ ሞቷል። ይሄን አንቺ ከፈይውን ያለኝ ሀያ ሶስት ዓመት ሙሉ ከፍሎልሻል፣ ባልሻለኝ ቀጥይበት፣ ሳረጅ የምጦርበትን ሁሉ ይሄን ከዚህ ውጪ ማለት ነው። ይሄ ኢንሹራንስ ነው። የእሱን ፔንሽን ደግሞ እሱ ስልሳ አመት ሲሞላው ይከፈለኛል እስከ ህይወቴ መጨረሻ ማለት ነው። ከሁለት አመት በኋላ የኔን ደግሞ ከአስራ አርባ ስምንት ከስልሳ አመት በኋላ ይከፈለኛል። አይገርምም? ህይወቴን ህይወትሽን የሚያስተካክልልሽ ሰው ታውቂያለሽ እግዚአብሔር እንደዚህ አይነት ባል ይስጣችሁ። ሀቡዬ መጥቼ ነግሬሻለሁ። እንዴት አይነት ሁኔታ ላይ ወ